መሰረት መብራቴና ንብረት ገላው ተጣመሩ የተባለ ወሬ እውነት ነው ሀሰት ነው የሚለውን ለማረጋገጥ ነው። እንግዲህ ማታ ደወልኩላት ለመሲና መሲ፣ አገባሽ አሉ ስላት አንተም ቤክ ያለች እና፣ ምንድነው ናም ስላት እንግዲህ፣ ወሬው እየተባለ ነው በተለያዩ ድረገጾች ላይ ዩቲዩብን ጨምሮ፣ በተለያዩ ሶሻል ሚዲያዎች ላይ ነው የተወራው ወሬው። እንደዚህ አይነት ነገሮች ከሆነ ነገር ነው የሚነሳው፣ ከሆነ ነገር ላይ ነው የሚነሳው፣ ግን እንደ አንዳንዴ አሁን ደግሞ እየባሰ አው መነሻ ግን ሊኖረው ይችላል ብለን እናስባለን። ምናልባት እውነት ከሆነ እሰየው ነው፣ አጨብጭበን እንድራቸዋለን። የውሸትም ከሆነ ግን መነሻውን እንዲነግሩ እንጠይቃቸዋለን። ሶስት ዓመታትም በፍቅር የቆዩት መሰረት መብራቴና ንብረት ገላው እከ ሊደሩ ነው የሚል ወሬ እየተናፈሰ ነው። እውነት ሊጋቡ ነው ወይ? እሱን እስቲ ንብረት ገላውን ወይም እከን ደውለንለታል መስመር ላይ ነው ባልሳሳት። እስቲ እናናግረው አሎ እከ ደክ እኔ ነው። አይ ሰላም ነው። ሰላም ነው ወይ? አለ እግዚአብሔር ይመስገን። ፒስ ነው። ሰላም ዋልክ? ሁሉ መልካም፣ እግዚአብሔር ይመስገን። ሶስት አመት በፍቅር የቆዩት መሰረት መብራቴ እና ንብረት ገላው እከ ሊዳሩ ነው የሚባለው ወሬ እውነት ነው? በፍጹም ከእውነት የራቀ ነው። በድረ ገጽ ላይ ያለን ያጠቃቀምን በጣም የወረደ ክፍተት የሚያሳይ ዜና ነው ይሄና የአንድን ግለሰብ ማህበራዊ ህይወት በጣም ሊጎዳ የሚችል እንትን ነው። ኖርማል ለእኔ ምንም አይደለም። በቃ ይሄን ያህል ዋጋ የምንሰጠው ጉዳይ አይደለም። ግን አንዳንድ ጊዜ የግለሰብ የግለሰብ ህይወትን ትንሽ የሚነካ አይነት አዘጋገብ ነው እና ከእኔ የሚገርመኝ ነገር እንደዚህ አይነት ነገር የተለመደ ነው። የሚያውቁ የቅርብ ጓደኞች እንደ አንተ እውነት ነው እንደው ብለው ስትጠይቁኝ አስገኛለሁ። በጣም በጣም ምክንያቱም ደስታዬን አዘኔን በቅርብ ሊካፈሉ ይችላሉ ማለት። ሰዎች እየደወሉ በጣም ነው ቢዚ ያደረጉኝ። በዛ ላይ በጣም ከባድ ስራ ያዝኩበት ሰዓት ነበር ይሄ አጋጣሚ። እና ፈጽሞ ከውሸት ከእውነት የራቀ በጣም ውሸት ነው። አዎ እሷንም አውርተናት ነበረ። ወሬው እንዳስከፋት ነግራናለች። ምናልባት መነሻ ሊኖረው ይችላል እከ ምን አለ መነሻ የለውም። ምን ምን መነሻ የለውም። እኔ በጣም የማከብራት ተከባብረን እንደውም ብዙ ጊዜ እንደውም የምንገናኘው እንደዚህ ከዓለማዊ የመድረክ እና የ የትወና ኪነ ጥበብ ስራ ሳይሆን በመንፈሳዊ አገልግሎት ላይ ነው በብዛት የምንገናኘው። እኔና መሰለኝ በጣም የምንከባበር ወንድምና እህት ነን። ስለዚህ ለመነሻ የሚያክል እንኳን አይነት አጠራረብ ፈጽሞ የሌለን ሰዎች ነውና ኖርማሊ እንደዚህ በሬ ወለድ አይነት ዜናዎች ሆይ አዲስ ነገር

እኔ አንዳንድ ጊዜ የሌለ ነገርም እቺን በቅርብ ጊዜ የመጣችን እውቅና ተከትሎ እንደዚህ ፖስት አድርጎብኝ ነበር እና እኔ ሼር አርጌዋለሁ። እንደውም ፖስት የተደረገው ማለት ነው ከእውነት የራቀ ከኔ ጋር የመሄድ ማለት ነው እና ያሳዝናል። ይሄ የድረ ገጽ አጠቃቀም ዝቅጠታችን በጣም ነው የሚያሳዝነው። እንደው እስቲ አንድ ሁለት ጥያቄዎችን ልጠይቅ። በመጀመሪያ ደረጃ እንደው ምን አስበው ነው ይህን ነገር ሊያደረጉ የፈለጉት? ሁለተኛ ደግሞ ምን ተሰማ? ነገርኩ እኮ። አሁን እነዚህ ቴክኖሎጂ የሀገርንና የተቋማትንም ሆነ የግለሰብን መልካም ገጽታ ለማስተዋወቅ መረጃ ለመለዋወጥ በጣም የሚጠቅም ነገር ነው። አንድ እርምጃ ወደፊት የሚያስኬድ ነው፣ ሀገር ቴክኖሎጂ በባህሪው ማለት ነው። ግን እንደዚህ አይነት ሰዎች ደግሞ በቃ ስራ የላቸውም። ይሄ ነገር እ ወደ ሀገርን ያደርጋል። ታውቃለህ አይደለ? ሀገርን ከሀገር ግለሰብን ከግለሰብ እንደዚህ ተራሉ ባልታ ነው። በቴሌቪዥን ላይ እንደውም ሞክሬው ነበር፣ ይህንን ፕሮግራም ለመስራት ሞክሬው ነበር፣ የገና በዓልን የቴሌቪዥን ፕሮግራም ሳዘጋጅ ስለ እንደዚህ አይነት አሉባልታ የአሉባልታ ውድድር አድርጌ በዚህ ጉዳይ ላይ ባለሙያዎች አናሊስት የሚሰጡ አድርጌ ሰርቸ አካለሁ። እና ይገርማል። በጣም ነው ውጤቱ። መጥፎ ነው፣ በጣም አሉታዊ ነው፣ በጣም መጥፎ ነው። አሁን ለአንድ መዝ ነው እንችላለን። አንድ ሰው እንደዚህ አድርጎ ፖስት ሲያደርግ በሱ ምንም ላይ መስሎ ይችላል። ኮሜንቶቹን ስታነብ አንዳንዱ ይሳደባል፣ አንዳንዱ ከልቡ ይደነቃል፣ አንዳንዱ ደግሞ ስሜቱን እንዴት እንደሚገልጽ ታይዋል። እና ያንን ነገር ለመስማትና ለማየት ለመዝናናት ብሎ የሚያደርገው ነገር በጣም የግለሰቦችን ማህበራዊ ህይወት ይጎዳል፣ የሀገርንም መልካም ገጽታ በጣም ይጎዳል እና ተጠቃሚዎችን አይመስልኝ። ይህን የሚያደርጉት ሰዎች እውነት ነው። አንዳንድ ሰዎች ናቸው እንደዚህ አይነት ወር የሚያወሩት፣ ምክንያቱም የሚዲያ ላይ ያለው አጠቃላይ ያለውን የሶሻል ሚዲያ ገበያ ለመቆጣጠር ሲባል እንደዚህ አይነት ነገሮች ይወጣሉ። አንተ ግን ለማግባት አስበሀት ከመሰረት ውጪ እከየ እኔ አሁን ስራ ላይ ነኝ ያሉት ሁለት ለምናለ ወደፊት ግን ይቀጥላል። አዎ ግን ማግባት አይቀርም። ምክንያቱም ይሄ ግዴታ ነው፣ ግዴታ ሳይሆን በቃ ኑሮ ልጠልፎ የሚገባ ነገር ነውና። ትክክል ነው፣ ትክክል ነው ከይ ስለዚህ እንደ ጥቆማ ነው? ይሁን እንዴ፣ ማመልከቻ ላስገባል። ኮሜንት ኮሜንት ላይ አላየህም እንዴ? ወይኔ፣ መስዬ የመሰለ ቆንጆ ዘበኛ ላይ ጣል። ለማንኛውም ስለሰጠን አጭር ቆይታ ከልብ እናመሰግናለን። በስራ የተሳካ እንዲሆንልን፣ እንዲሁም ለምታስበው ህይወት የተቃና እንዲሆንልን እንመኛለን። እናመሰግናለን እግዚአብሔር መሰረትም ደውዬላት ማታ እንግዲህ እንደነገረች ይሄ ሐሰተኛ ወሬ ነው፣ እኔ ምንም እንደዚህ አይነት ሀሳብ የለኝም፣ እንደውም ይሄን ያሰቡትን ራሱ ልውል እግዚአብሔር ልቦና ይስጣቸው ብላለች። ጾም ላይ ስለሆነች ቅዳሴ ላይ ናት፣ ደውለን ልናገኛት አልቻልንም። ጠዋት ላይ ብላ ነበር ይቅርታ ስላልደወልንኛ። ራሳቸው አሜን አሜን አሜን አሜን። ጾም በገባ በአራተኛው ቀን ሐሙስ የቀን ቅዱስ ከሰዓት በኋላ ልክ ስምንት ሰዓት ሲል ተገናኝተን ወዝወዝ እያለን አሪፍ ቀን እያሳለፍን ነው። አድማጮቻችን፣ እንደወደዳችሁት እንደተስማማችሁ ተስፋ እናደርጋለን። ወሬ እናውራ እናውራ እናውራ። ሰባክ ወሬ ነው ልባቸው። አንድ ሙዚቃ እንጀምርና ግማሽ ላይ አቋርጠን ተመልሰን ስለ ሽልማቶቹ እናውራለን። ስለ ሽልማት እናውራ እሺ። ደስ ይለኛል። የኮሜዲያን ቶማስ ሙዚቃ በጣም ተወዷል። እሱም ስትገረፍ ታውሮዋለህ ኪያ እሱን ስትገረፍ የተወሰኑ ወሬዎችን እናቃላል ህፃን ኢዮብ ዳዊት ሰላም ተስፋዬ መኮንን ለአከ ሚካኤል ሚሊዮንና ሌሎች በርካታና አንጋፋ ወጣት አርቲስቶች የተሳተፉበት የሙሉ አለም ጌታቸው አዲስ የፍቅር ኮሜዲ ፊልም አጼ ማንዴላ ገና ሲኒማ ላይ ከመብቃቱ ታግዷል የተባለ ነው ለማንኛውም የአጼ ማንዴላ ፊልም ፕሮዲውሰርን ጆሲን በቀጥታ የስልክ መስመራችን ላይ አግኝተነዋል። እንጠይቀው እንጠይቀው ምክንያቱም ማጼ ማንዴላ አሪፍ ፊልም ነው እና ለምን ለምን ታገደ የሚለው መጠይቅ ይኖርበት ምንድን ነው ምክንያቱ የታገደበት። ገና ሳይወጣ በጣም ማለት አነጋጋሪ ገና ሳይታይ ታግዳል ሲባል ትንሽ ከብዳል። ሳይወጣ ወጣ በነገራችን ላይ በጣም አሪፍ ፊልም ነው፣ አየሁትኝ። በጣም ቆንጆ ፊልም ነው ማለት ሙሉ አለም ሁሌም ይዞት የሚነሳው አንግል በጣም ደስ ይለኛል። ሙሌ በጣም ጎበዝ አርቲስት ነው። ሚስቱ ሚስቴን ቀሙኝ ብሎ ሌላ ፊልም ይዞ ይመጣል። አሁን አጼ ማንዴላን በፍጹም አገምተውም እንደዚህ አይነት ይሆናል ብለህ ስለ መርካቶ ውበት ያወራል። በጣም ፊልሙ እና በጣም ሙሌ እንደዚህ አይነት ፊልም ስለሰጠን ራሱ ሊታገድ ሳይሆን ሊመሰገን ነው የሚገባው። አዎ፣ ከዚህ በፊትም እንደዚህ አይነት ነገር አጋጥሟቸው ነበር መሰለ አደለ? ምናልባት ካልተሳሳት ሀገርሽ ሀገሬ ተሰርቆ ነው ይወጣ እና በጣም ትልቅ ኪሳራ ውስጥ ገብተው እንደነበረ ሙሌ ራሱ አጫውቶ ነበር። ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ምናልባት ይሄኛው ፊልም ከዛ ጋር የተያያዘ ነው ወይ የሚለውን ለጆሲ እናነሳለታለን። በጣም በርካታ ብዙ ወሬዎች ናቸው ያሉን እነሱንም የምናወራ ነው የሚሆነው። በቀጥታ የስልክ መስመራችን ላይ ጆሲ ያለው ይመስለኛል። ሀሉ ጆሲያችን፣ አቤት አቤት፣ ሰላም ነው? አሽወይና ነው፣ ወዝወዝ እየተባለ ነው። ሁሉ ሰላም፣ ሁሉ ሰላም። ኪንጎዬ፣ የእውነት እንደሚባለው አጼ ማንዴላ ታግዷል? ጆሲዬ፣ አጼ ማንዴላ ፊልም አልታገደም። በሁሉም ሲኒማ ቤቶች እየታየ ነው ያለው ሄሎ ጆዚ ሄሎ ወይ ይሰማልሽ? አጼ አጼ ማንዴላ አሁን ምክንያቱም መግለጽ በማልፈልገው ጉዳይ ክሶች ነበሩበት፣ ግን እገዳ የተደረገው በገቢው ላይ የአንድ ወር ገቢው የሲማ ቤት ገቢ እንጂ የመታየት እገዳ አይደለም። እገታየ ነው ማለት ነው። ስለዚህ የመታየቱ ላይ ሳይሆን በተለያዩ ምክንያቶች ትንሽ መስተጓጎል ነገር ገጥሞት ነበረ ነው አይደለ? ያ ነገር ተቀርፏል። አሁን ጆሲ ኦሬዲ በቃ ከሚመለከታቸው ለመቅረፍ እየተሞከረ ነው። ኦሬዲ ያለቅ ያለ ጉዳይ ነው እሱ፣ ጆሲ የሚነሳል የገንዘቡ ነው ይነሳል፣ እሱ ነገር ጆሲ። ፊልሙ ገቢው ለአንድ ወር ያህል፣ ለአንድ ወር ያህል ያልከው ማለት ለማን ነው ገቢው የሚሆነው? ለአንድ ወር ያህል ገቢ ይሆናል ብለሃል። የአንድ ወር ገቢ አዎ፣ ከሲኒማ ቤቶች የሚሰበሰበው ገቢ አለ አይደለ? አዎ አዎ። እሱን ገቢ ለማ ለማ ማውጣት አንድ ወር ያህል ድረስ እሱን እገዳ የተደረገበት አሁን፣ ነገሮች ግን ማቀሳቀስ አንችልም ማለት ነው እኛ አሀ። አሁን ግን ነገሮች በሚገባ ተቀርፏል። በሚገባ ኦልሬዲ እየተቀረፉ ነው፣ ሙሉ ለሙሉ ያልቅም። ኦልሬዲ ያለ እየተቀረፉ ነው ያሉት ከሲኒማ ርቆ የቆየውን የፊልም ተመልካች ቁጥር ከፍ አርጎታል በሚባልበት ወቅት ታግዷል የሚለው ወሬ መውጣቱ ምናልባት በፊልሙ ላይ ተጽዕኖ አሳድሯል ጆሲዬ? በፊልሙ ላይ ያው አንዳንድ ያው ሌላ ኤክስፔክቴሽን ሰው ላይ እንዲኖር ያደረግና ሌላ ኢሜጅ ይፈጥራል። አንዳንዴ እንደዚህ ነገሮች መጥፎ ስለሚሆኑ ብዙ ኢሜጅ ላይ ፈጥሩ ይችላሉ እንጂ ሰው አይቶት ከወጣ በኋላ ሌላ ሌላ ጉዳይ ነው። ያለው ፊሊንግ ደስ ይላል በጣም ከሁሉም ከባለሙያም ከኦዲየንስም ጋር ያለው ጉዳይ በጣም አሪፍ ነው። አሁን ፊልሙ በምን አይነት ሂደት ሰው ጋር እየደረሰ ነው? በጣም በሚገርም ሁኔታ ብዙ ሪከርዶችን የሲኒማ ቤት ሪከርዶችን እየሰበረ ነው ያለው። የመንግስት ሲኒማ ቤትም የግል ሲኒማ ቤትም ብዙ ተመልካች በማግኘት ሪከርዶችን ሰብሯል። በጣም እየታየ ነው ያለው፣ እግዚአብሔር ይመስገን። ብዙ ጊዜ ፕሮዲውሰሮች ሲጠየቁ የማይወዱትን ጥያቄ ልጠይቅ ነው ጆሲዬ አጠቃላይ ፊልሙ ስንት እንደፈጀ ማወቅ ይቻላል? የግል ጥረታችሁን ሳይጨምር ማለት ነው። አጠቃላይ አጠቃላይ በርግጥ ጥያቄ የመርካቶ ሊሰራ ነው አስፋል አጭቃቶች በጣም ብዙ ናቸው፣ ምናምን ከእሱ አንጻር ሲታይ አንድ ነጥብ አምስት ድረስ ፈጅቷል ፊልሙ አጠቃላይ ወጪ ከነ ፕሮሞሽን ወጪ በቀን ውስጥ ስንት ጊዜና በየትኛው ሲኒማ ቤት አሁን እየታየ ነው የሚገኘው አጼ ማንዴላ ጆሲዬ? በሁሉም ሲኒማ ቤቶች እየታየ ነው ያለው። በዛ ግልም በመንግስት ሲኒማ ቤቶች አለ። በግልም በመንግስትም ሲኒማ ቤቶች፣ በግልም በመንግስትም ሲኒማ ቤቶች በሁሉም ጋር እየታየ ነው። ወደ ክልል ከተሞች የሚሄድ እድል ይኖረዋል? ወደ ክልል ከተሞች አው በቅርቡ ይሄዳል። እሱንም በፕሮሞሽኖች ተሰርቶ በሌሎች ክልሎች ቱር ለማድረግ ኢትዮጵያ ሙሉ ኢትዮጵያን ለመዞር እቅድ አለን፣ በቅርቡ ማለት ነው። ስለዚህ አጼ ማንዴላ ፊልም እንደ ጉድ በወረፋ እየታየ ነው። አልታገደም የሚለው የመጨረሻ መልስ ነው ማለት ነው። አልታገደም፣ አልታገደም። ኪንጎዬ፣ ስለሰጠን አጭር ቆይታ ጆስዬ፣ ከልብ ነው የምናመሰግነው። ኪንጎ፣ በጣም አመሰግናለሁ እኔም